ሰላም ቅዱሳን እንደምን አላችሁ? የጌታ ሰላምና ጸጋ ይብዛላችሁ። የዮሐንስ ራእይ ምዕራፍ 21 ስትመለከቱት መጀመሪያ የምትመለከቱት ስለ አዲስ ሰማይና አዲስ ምድር ይናገራል። ቀጥሎ ደግሞ እግዚአብሔር ለሕዝቡ ወይም ከሕዝቡ ጋር እንዴት እንደሚኖር ይናገራል። ከዛ ሁሉም አዲስ እንደሚሆን፣ አዲሲቱ ኢየሩሳሌም ደግሞ ከሰማይ ለባሏ እንደተሸለመ ሙሽራ ሆና እንደምትገለጥ መጽሐፍ ቅዱስ ይነግረናል። ይህቺ አዲሲቱ ኢየሩሳሌም ማን ናት? ምንድን ናት? እሱ ነው ምን ይነጋገረው እና አዲስ ሰማይ አዲስ ምድር ብሎ መጽሐፍ ቅዱስ ይነግረናል። እና መጽሐፍ ቅዱስ እንግዲህ አዲስ ሰማይ አዲስ ምድር ካለ አዲስ ሰማይ አዲስ ምድር ማለት ነው። አንዳንዶች ምድር አታልፍም የሚለው አለ። ፊተኛውን ሰማይና ፊተኛው ምድር አልፈዋል ብሎ መጽሐፍ ቅዱስ ይነግረናል። አዲስ ሰማይ አዲስ ምድር አየው ይላል ዮሐንስ። ፊተኛው ሰማይ ፊተኛዊቱ ምድር አልፈዋል። ይሄ እንግዲህ ስፕሪቹዋላይዝ ማድረግ ማያስፈልገው በትክክል ሊትራል መውሰድ ያለብን ነው መጽሐፍ ቅዱስ ያለው። ስለዚህ ሰማይና ፊተኛዊቱ ሰማይ አልፋለች፣ ፊተኛዊቱ ምድር አልፈ። ይሄ አሁን ያለንበት የሚያልፍ እንደሆነ ባህር ወደፊት የለም ይላል አያችሁ። ማለፉን የምታውቁት በሚመጣው

ሰማይና ምድር ነው የሚሆነው። ሰማይ ሰማይ ነው የሚባለው ሌላ ስም ስለሌለው ለእኛ ፊተኛና ኋለኛ ይባላል ማለት ነው። ፊተኛይቱ ይሄ አሁን ያለንባት ታልፋለች። ባህር ወደፊት የለም። ከዛ ደግሞ ቅድስቲት ከተማ የምትባል አዲሲቱ ኢየሩሳሌም ይላል። አሁን ያለችውን ኢየሩሳሌም አይደለም የሚናገረው። ለባሏ እንደተሸለመ ሙሽራ መጽሐፍ ቅዱስ እንደ ብሎ ሲናገር፣ አንዱ የምታዩት ነገር ምንድን ነው እንደ ማለት ኮምፓሪዝን ነው፣ ውድድር ነው ወይ ንጽጽራዊ ነው። ስለዚህ ለባሏ እንደተሸለመ ሙሽራ ሙሽራ፣ እንዴት ነው የምትሸለመው? አስቡት። የዛለታ በቃ ደ ቤስት ኦፈር በቃ ያላት በቃ የመጨረሻ ነገሯ የምትቀባባው ይሆን የምትለብሰው ልብስ እሱን ሁሉ ተጎናጽፋ ተሞሽራ ከሰማይ ከእግዚአብሔር ዘንድ ስትወርዳ አየው። ምን አይነት የምታበራ ከተማ ምን አይነት የተባረከች ወይንም ደግሞ ክብር ያለባት ውበት ያለባት እ መጽሐፍ ምን ይላል ደግሞ ታላቅ ድምፅ ከሰማይ እነሆ የእግዚአብሔር ድንኳን ሰዎች መካከል ነው። ምን ማለት ነው? እግዚአብሔር ከሰዎች ጋር ሊያደር ይመጣል። ስለዚህ ነው የእግዚአብሔር ድንኳን በሰዎች መካከል ነው። ከእነሱ ጋር ያድራል አብሮ ይኖራል ማለት ነው። እነርሱ ህዝቡ ይሆናሉ። እግዚአብሔር እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። ምን ማለት ነው? መሃላቸው ይኖራል። የእግዚአብሔር ከተማ ትሆናለች። እምባዎች ሁሉ ከዓይኖቻቸው ያብሳል። የመጽናናት ጊዜ ይሆናል። ሞት ከእንግዲህ ወዲህ አይሆንም፣ ሐዘን ቢሆን ወይም ጩኸት ቢሆን ሥቃይ ከእንግዲህ ወዲህ አይሆንም። የቀደመው ስርዓት ምን ብሏል? አልፏልና ብሎ ሲናገር ሸማው ክብር ለእግዚአብሔር ይሆን ይሄ እየተናገረ ያለው ምን ማለት ነው? አዲስን ተስፋ እየሰጠ ነው። ጌታ አዲስን ተስፋ እየሰጠ ነው እና በዙፋን የተቀመጠው እነሆ ሁሉን አዲስ አደርጋለሁ አለ። ለእኔም ለእነዚህ ቃሎች እነዚህ ቃሎች የታመኑና እውነተኛ ናቸውና ምን በላቸው ጻፍ አለኝ። ይሄ ትንቢት ነው ሊመጣ ያለ ነገር ነው። ሁሉ አዲስ ይሆናል። ሰማይ አዲስ ሰማይ፣ ምድር አዲስ ምድር፣ ሰው አዲስ፣ ሁሉ ነገር አዲስ ይሆናል። አለኝም ምን ሆኗል? ተፈጽሟል። አልፋ ኦሜጋ፣ መጀመሪያውና መጨረሻው እኔ ነኝ። ለተጠማ ከህይወት ውሃ ምንጭ እንዲያው እኔ ይሰጣለሁ ድል የሚነሳ ይህን ይወርሳል፣ አምላክ እሆነዋለሁ እርሱም ልጅ ይሆነኛል። ዳሩ ግን የሚፈሩ ማምኑ የርኩሳን የነፍሰ ገዳዮች የሴሰኛዎችም የአስማተኞችም ጣዖታትንም የሚያመልኩ የሐሰተኛዎችም ሁሉ እድላቸው ይህች ከተማ አይደለችም። እድላቸው በዲን እሳት በሚቃጠል ባህር ነው፣ ይህ ሁለተኛው ሞት ነው ብሎ መጽሐፍ ቅዱስ ይነግረናል። ስለዚህ በዙፋኑ ላይ የተቀመጠው የነገሰው ጌታ ምን ይላል? ሁሉን አዲስ አደርጋለሁ ይሄ ቃሎች የታመኑ እውነተኛ ናቸው ይላል መጽሐፍ ቅዱስ እና የማምኑ ሰዎች ግን ይቺን ከተማ አያዩአትም። የርኩሳን፣ የነፍሰ ገዳዮች፣ የሴሰኞች፣ የአስማተኞች፣ ጣዖት የሚያመልኩ የሐሰተኛዎች ሁሉ እድላቸው በዲን ወይንም በማይጠፋ እሳት የዘላለም ፍርድ ይገጥማቸዋል በሚቃጠል ባህር ይሄ ሁለተኛው ሞት ነው ይላል ስለዚህ ከተማ ነው መጽሐፍ ቅዱስ ደስቲኒያችንን እየነገርን ነው ያለው። ኤክሳይት ያደርጋል። ስለ እግዚአብሔር መንግስት እናስብ። ነገ ለነገ ጋራንቲ ካለን ሪዘርቭድ ቦታ ከያዝን አያሳስበን። በደሙ የተዋጁ ልብሳቸውን በደሙ ያጠቡ፣ በመንፈስ ቅዱስ የታተሙ፣ ንስሐ ገብተው ከእግዚአብሔር ጋር የታረቁ፣ ይህችን ዓለም የናቁ፣ የምትመጣውን ዓለም የሚጠባበቁ፣ በዚህ ዓለም ከንቱ ነገር ያልተጠላለፉ ለነሱ ይሄ ሀሴት ይፈጥርላቸዋል የተባረከው ተስፋችን ነው ሸዋዬ ዳምጤ ሲዘምር እንደዚህ አለ አንድ ይሄ መዝሙር ዛሬ ጠዋት ሳስበው ነበር በውቢቱ ኢየሩሳሌም በቅድስቲቱ ሀገር ይላል ተስፋ አለን እኛ በጌታ ለዘላለም ልንኖር አልፈን የሞት መንደር ከዚያ ወዲያ አልፈን የሞት መንደር ስጋ ከእኛ ተገፎ አሮጌው ሁሉ አልፎ እንለወጣለን ጌታን እንለብሳለን ሃሌሉያ ይሄ ወንድማችን ሸዋዬ የእግዚአብሔር ይባርከው በጣም ድሮ የዘመረው መዝሙር ነው እና ስለዚህ ስለ ቅድስቲቱ ኢየሩሳሌም የድሮ ዘማሪዎች የጓጉላት የዘምሩላት ስንት ጸሐፊዎች የጻፉላት ጻድቃን ቅዱሳን በቃ በምናባቸው ሁሌ ጊዜ የሚያስበዋት ቅድስቲቱ ኢየሩሳሌም ከሰማይ የምትወርድበት ምራፍን እያጠናን ነው መኖሪያችን የዘላለም ማደሪያችን እግዚአብሔር በሰማይ የማይኖርበት ከዛ በኋላ እግዚአብሔር ሊትራሊ ከሰዎች ጋር ሊያደር የሚወርድበት አሁን እንዳነበብነው ጥቅስ ማለት ነው። በራፍ 21ን በሙሉ እናንተ አንብቡት። ለዚህ ዮሐንስ በፍጥሞ ደሴት ሳለ በመንፈስ የተመለከታት ቅድስቲቱ ሰማያዊቱ ኢየሩሳሌም ምድራዊቱ ኢየሩሳሌም አለች፣ ሰማያዊቱ ኢየሩሳሌም አለች። ስምድራዊቱ ኢየሩሳሌም ጥላ ሆና ስለ ሰማይቱ ኢየሩሳሌም ልታሳይ የመጣች ነበር። ምንም አይነት ብጥብጥ የሌለባት እንደ ምድራዊቱ ኢየሩሳሌም የትራፊክ መጨናነቅ የሌለባት፣ ወይንም የአየር ብክለት የሌለባት ወንጀል የሌለባት። ሃሌሉያ ወገኖች ሆይ ይህች ከተማ የተወደደች ከተማ፣ በሽታ የሌለባት ጎዳናዎቿ በወርቅ የተሰሩ ከተማ፣ በረጃጅም አጥሮች የተከለለች ከተማ፣ ከኢያስጴድ ወይንም ደግሞ በጃስፐር የተሰራች ከተማ ናት። በመካከሏ በሽተኛ የሌለ በመካከሏ የተጎሳቆለ ሰው የሌለ በመካከሏ ሀዘንተኛ የሌለ ሀንድረድ ፐርሰንት ሙሉ ለሙሉ ጤነኝነት ያለበት ሀዘን የሌለበት ጉስቁልና የሌለበት ትካዜ የሌለበት የሰላም ከተማ የሩሸላይም የሩሸላይም የተባረከች የሰላም ከተማ ኢየሩሳሌም ሁሉም ሰው አብሮነትን የሚወድበት በዛ ፍቅር ያለበት ሳቅ ያለበት እልልታ ያለበት አምልኮ ማይሰለችበት ደስታችን በጎ የበጉ ከኢየሱስ ጋር መሆን የሆነባት የተባረከችው ቅድስቲቱ ኢየሩሳሌም ከላይ ለበጉ ሰርግ የምትመጣ እንደ ሙሽራ ሆና የምትወርድ ድምቅ ያለች ውበት ያላት በሰው ቃላት ልትገለጥ የማትችል ቅድስቲቱ ኢየሩሳሌም የጻድቃን ተስፋ። ሃሌሉያ! አስገራሚ የሆነች ከተማ። መጽሐፍ ቅዱስ ምን ይላል? አሁን ግን ከዚህ የሚበልጠውን ሰማያዊውን አገር ይናፍቃሉ ተብሎ ስለ ጻድቃን የሚናገረው ክፍል አለ። ዕብራውያን 1116 ላይ ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ አላፈርም፣ ከተማን አዘጋጅቶላቸዋል። መኖሪያ ከተማ ብለስድ ጀሩሳሌም። ሃሌሉያ! በዛ ንጉሱ የሚያድርባት ኢየሱስን አይን ላይን የምናይበት ከአብ ጋር የምንተያይበት የሰማይ ክብር ያለበት መላእክት ያሉባት አምልኮ ያለባት ፀሐይ ማያስፈልግበት፣ ጨረቃ ማያስፈልግበት፣ ሃሌሉያ! ሁሉ ፐርፌክት የሆነበት የእግዚአብሔር ስም የተባረከ ይሁን። ወገኖቹ፣ መጽሐፍ ቅዱስ እግዚአብሔር በጣም አስደናቂ ከተማ እየሰራልን እንደሆነ ይነግረናል። እንሆ ስፍራ አዘጋጅላችሁ ዘንድ እሄዳለሁ፣ እኔ ባለሁበት እናንተ እንድትሆኑ እንሆ ተመልሼ እመጣለሁ ወስዳቸዋለሁ አለ ጌታ። ባሩሃባ በሸም አዶናይ በጌታ ስም የሚመጣ የተባረከ ነው እንላለን። እኛ ደግሞ ይቺ ምናባዊ ከተማ አይደለችም። እቺ ሰው የፈጠራት ትርክት ሌጀንድ፣ ዝም ላፈ ታሪክ አይደለችም። እቺ እውነተኛ ከተማ ናት። ጣብ አስደናቂ ከተማ ናት። ቅድስቲቱ ከተማ አዲስቱ ኢየሩሳሌም ለባሏ እንደተሸለመ ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየው ይላል ዮሐንስ በፍጥሙ ደሴት ላይ ሆኖ። አሌሉያ፣ እግዚአብሔር ስም የተባረከ ይሆን። መጽሐፍ የሚነግረን ይህንን ነው። በማደሪያ በሰማይ ስማ የሚል ጸሎት ነገስት ስምንት ላይ ታገኛላቸው። የእግዚአብሔር ማደሪያ የሆነች የእግዚአብሔር መኖሪያ የሆነች ወገኖች ሆይ፣ ወገኖች ሆይ፣ በሰማይ እየተሰራች ያለች ከተማ አይን ያላየው ጆሮ ያልሰማው እግዚአብሔር ለሚወዱት ያዘጋጀው ገና የምንደነቅበት ገና ብዙ አለ። መዳናችን ገና ገና ገና ላየ ነውም ገና የሚታይ ትልቅ ክብር አለ። ስለዚህች ከተማ መጽሐፍ ቅዱስ ይነግረናል። የነገር ሁሉ መደምደሚያ የሆነች ፈጣሪ ኤሎሂም ያለባት፣ ያዌ ያለባት፣ አብ ወልድ መንፈስ ቅዱስ ያሉባት፣ መላእክት ያሉባት ጻድቃን ያሉባት ኃጢአት የሌለባት ምድራዊ በሽታ የሌለባት ሰማያዊቱ ኢየሩሳሌም። ሰማይና ምድርማ ተጠቅልለው ያልፋሉ። ይቺ አዲስ ሰማይ አዲስ ምድር አየው ነው የሚለው ዮሐንስ። ዮሐንስ በመንፈስ ሆኑ የተናገረው ትክክለኛ ነገር ነው። ይህች ምድር አዲስ አትባልም፣ እያረጀች ነው። ሳይንሱም እየነገረን ነው። አዲስ ሰማይ አትሞስፌሩ ፐርፌክት የሆነ አዲስ ምድር ሁሉ ነገር ጤነኛ የሆነበት ኃጢአት ልንበድል የማንችልበት አውሬው ዘንዶ የሌለበት ሲኦል የሌለባት ጤነኛ ምድር የተፈወሰች ምድር የመጀመሪያ ክብር የታሰበው የደንገነት ክብር አይነት አዲሲቱ ኢየሩሳሌም ከሰማይ እንደዚህ ስትወርዳየው ርዝመቷን ከፍታዋን ሁሉ ካልኩሌት አድርጎ ነግሮናል። በጣም የሚገርመኝ ይሄ ነው። በጣም የምታስደንቅ ከተማ እንደዚህ ስኩዌር ናት። አንድ ቸርች አለ አሜሪካ አሜሪካን ሀገር ፎር ስኩዌር ቸርች የሚባል። ፎር ስኩዌር የሚለውን ከዚህ ነው የወሰዱት። አራት ማዕዘን የሆነች ቤተክርስቲያን ወይም ከተማ ናት እና ርዝመቷ የሚገርም ነው። ያ ሁሉ ርዝመት ወደ ሰማይ ምድር ላይ ብትቀመጥ የሚትታይ ትሆናለች። እሱን አሳያቸዋለሁ በአዲስ አለም እንዴት እንደሚሆን። ስለዚህ አሁን የምንመለከተው ወደ ሰባ እየሄድን ነው። ወደ አዲስ ዓለም ነው፣ ሁሉ አዲስ የሆነበትን ታሪክ ነው የምናወራው። ይሄ የደህንነታችን ደስቲኒውን ነው የሚያሳየን። እሰራለ፣ አሳያቸዋለሁ፣ ወስዳቸዋለሁ ያለን ቤት፣ የምንኖርበት ቤት፣ የረፍት ቤት መንፈሳዊምናት ፊዚካል ምናት ለእኛ መንፈሳዊ ናት። በዚህ በፊዚካል ባዲ ስላለን ወገኖች ሆይ፣ ነገር ግን እኛም ይህን የማይበሰብሰውን ስጋ ስንለብስ የምንገባባት ሰማያዊ አካል ተለብሶ የሚገባባት እንጂ ማንም የማይገባባት ያለሷ ወገዶች ወይ። ለዚህ መጽሐፍ ቅዱስ ይህችን አስደናቂ ከተማ የሚገልጽበት መንገድ አለው። የሚጠራት አዲሲቱ ኢየሩሳሌም፣ የሩሻላይም ይል ነበር። አዲሲቱ ኢየሩሳሌም ብሎ ይጠራታል። ራይ ምዕራፍ 21 ቁጥር ሁለት ላይ የምትመለከቱት ይሄ ነው። ዘኒው ጀሩሳሌም መጠኗን ሲናገር ምን ይላል? ከተማዪቱ ይላል። ስለ ከተማዪቱ ርዝመትና ከፍታ ሲናገር ምን ብሎ ይናገራል? ከተማዪቱ አራት ማዕዘን ነበራት ነው ይላል ርዝመቷ ልክ እንደ ስፋቷ እንደሆነ ትመለከታላችሁ። እና ከተማይቱ ልክ በዘንግ ለካት ይላል መጽሐፉ። በመልአክ እጅ ስትለካ ትመለከታላችሁ 12000 ምዕራፍ ሆነች። ርዝመቷም ስፋቷም ከፍታዋም ትክክል ነው። ምን ማለት ነው? እኩል ይሆናል ማለት ከተማዋ ፍጹም አራት ማዕዘን የሆነች ከተማ ነው። መጠኗ ወደ ባልሳሳት መጽሐፍ ቅዱስ እንደሚያሳየኝ ከሆነ ወደ 240. 14 የሚሆን ኪሎ ሜትር ትሆናለች። 2414 ኪሎ ሜትር በአንድ በኩል ማለት ነው። ስለዚህ በአንድ በኩል ጎኗ ወደ 6000 ኪሎ ሜትር ትሆናለች ማለት ነው። እንግዲህ ርስመቱን እናንተ ተመልከቱ። ወደ 603 ኪሎ ሜትር፣ በጣም ረጅም፣ በጣም ሰፊ አራት ማዕዘን የሆነች ከተማ ናት እና በጃስፐር ወይም ደግሞ በንትን የተሰራችላል አስራ ሁለት በሮች አላት እና ስለ እያንዳንዳቸው ለመናገር በዚህ አንድ ክፍል ብቻ አንጨርሰውም። ግን ረሃቡን ውስጣችሁ ላስቀምጥ እፈልጋለሁ ለማወቅ ስለ እሷ። በጣም ፍጹም አራት ማዘናት በጠነ ዙሪያዋን ስትመለከቱ ኦልሞስት 24014 ባለ ሳሳት ካልኩሌት አድርጉት እናንተ በእያንዳንዱ ጎን ማለት ወደ 6354 ኪሎ ሜትር ርዝመት ይሆን። ርዝመቱን አስቡት እንግዲህ። ስለዚህ ወደ ላይም ወደ ጎንም ወደ ዴፕትም፣ በሶስቱም ዲሜንሽን ወይም ዳይሜንሽን የምትመለከቷ ትልቅ ከተማ ነው። አሁን ካለችው ምድር ላይ ብናረጋት የምትቀመጠው ግን አሁን ባለችው ምድር ላይ አይደለችም። አስቡት፣ ሆል ኖርዝ አሜሪካንን ኦልሞስት ከቨር የምታደርግ በጣም ትልቅ ከተማ እቺ ከተማዋ ብቻ ናት። አዲሱ አለም ደግሞ ይሄ የካህናት ከተማ እግዚአብሔር። በሰማይ ገና አይን ያላየው ብዙ ነገር አለው። አይተናቸው ማናቃቸው ፍጥረታቶች ይኖራሉ። ዊዶኖ እግዚአብሔር ያለውን የጋላክሲ ብዛት እግዚአብሔር ትልቅ አምላክ ነው። ገዶች ወይ አምጥተን ሚድሊስት ላይ አሁን ባለችው ሚድሊስት ላይ ብናስቀምጣት ሙሉ ካይሮን፣ ሊቢያን፣ ሱዳንን ጫፍ ኢራቅን፣ እንዳለ ሳዑዲ አረቢያን፣ ሲሪያን፣ ቱርክን እንዳለ ግሪክን ግማሹን ጠቅላ እንዳለ ሜዲትሬኒያንን ውጣ። እቺ አንድ ከተማ ናት ማለት ነው አዲሲቱ ኢየሩሳሌም። ከፍተዋ ወደ ላይ ምኑ ደግሞ ወደ ላይ። ስለዚህ ከሩቅ ሁሉ ልትታይ የምትችላት ከሩቅ በጣም ከፍተዋ ትልቅ የሆነ ማለት ነው። አስራ ሁለት ስንዝር አርጎ ነው ሚወይ በመላእክ መትሮ ነው የሚነግረን ለዚህ መጽሐፍ ቅዱስ ከተማይቱን የሚገልጥበት መንገድ አዲሲቱ ብሎ ነው የሚገጥም። ምን ማለት ነው? አሮጌቶች ምድር ላይ ያለችው ኢየሩሳሌም ናት። ምድራዊቱ ላይ ኢየሩሳሌም አስራ ሁለት በሮች እንዳሏት፣ ሰማይቱ ኢየሩሳሌምም በእያንዳንዱ አራት ማዕዘን ላይ ሶስት ሶስት በሮች አሏት ማለት። ለዚህ መጠኗ ከተማይቱ ይላል መጽሐፍ ቅዱስ ይነግረን። አራት ማዕዘን ነበራት፣ ርዝመቷ እንደ ስፋቷ ልክ ነበረ። ወደ ላይ ወደዚህ 12 ሺህ ቢሆን ወደ ላይም 12 ሺህ ኪሎ ሜትር ማለት ነው። አስቡት። ምን አይነት እንደዚህ አይነት ህንፃ የለም። ከተማይቱን በዘንግ ለካት 12 ሺህ ምዕራፍ ሆነች ይላል። ርዝመቷና ስፋቷ ከፍተዋም በጣም ፐርፌክት ነው። በትክክል ራዕይ ምዕራፍ 2 ቁጥር 16 የሚነግረን ይሁን። ስለዚህ ከተማዋ ፎር ስኩዌር ናት። ፎር ስኩዌር ወይም አራት ማዕዘን ያላት ስኩዌር ከተማ ናት። ስለዚህ በአንድ በኩል ወደ 2414 ነጥብ ምናምን ኪሎ ሜትር በአንድ በኩል በእያንዳንዱ ጎኗ ላይ ሄዳችሁ ስትመለከቱ ወደ 6350 ኪሎ ሜትር ርዝመት ይኖራታል። ስለዚህ በጣም ረጅም በጣም ትልቅ ከተማ ናት። አሁን ባለችው ዓለም ላይ ይህንን ፒክቸር ለመሳል ሞክረው ከተማይቱን ከየትም ማየት የሚቻል በጣም ሂውጅ የሆነች ከየትም ስፍራ ደመና ከሌለ ማየት ይቻላል። አሁን ባለችው ዓለም ላይ ማየት መታየት የምትችል በጣም ትልቅ ትልቅ ከተማናት ሃለሉያ! አይን ያላየው ጆሮ ያልሰማው እግዚአብሔር ለሚወዱት ያዘጋጀው ክብር ለእግዚአብሔር ይሁን። ወገኖች እዚህ ቦታ ላይ የምትመለከቱት መጽሐፍ ቅዱስን ከተማይቱን የሚገልጥበት መንገዶች ነው። ስለ ግድግዳዎቿ ይናገራል። ቅጥሯንም ለካ ይላል 144 ክንድ በሰው ልግ እርሱም በመላእክ ልግ ቅጥሯም ከኢየስፔን የተሰራ ነበረ። ማለት የምታበራ ከተማ እንደ መስታወት ትራንስፓረንት የሆነች ከተማ ከተማይቱ ልክ ጥሩ ብርጭቆ የሚመስል ጥሩ ወርቅ ነበረች። ደግሞ ይላል መንገዱ። እዚህ አሁን ያለው ወርቅ በጣም ኤክስፐንሲቭ ኮሞዲቲ ነው። የሀገር ሀብት የሚለካው በወርቅ ነው። እዛ ግን አስፋልት ነው። አይተነው ማናቀው፣ ኢያስፔድ የሚባል ብርጭቆ የምትመስል ከተማ ትራንስፓረንት የሆነች እንደዛ አይነት ከተማ ናት። የከተማዊቷን ዙሪያ ወደ 217 ክንድ ከፍታ ያለው በትልቅ ግንብ የታጠረች ቅጥሯ ደማቅ የሆነ ብሩ የሆነ አንጸባራቂ የሆነ ከኢያስፔድ ከሚባል ነገር የተሰራች ከተማ ናት። እንደዚህ አይነት ከተማ በአእምሯችንም ለመሳል አንችልም። የብርጭቆ ከተማ አስባችሁ ብርጭቆ የሚለውን ውሰዱት፣ እንጂ በምድር ላይ ባሉ ቋንቋዎች ልትገለጥ የምትችል አይደለችም። እንደ እንደ እንደ ብለው የሚገልጠው ለዛ ነው መጽሐፍ ቅዱስ እሺ። ስለዚህ እቺ ከተማ በጣም አስደናቂ ከተማ ናት። ይሄንን እንደ ጌታው ቃል ሲዘምሩ ምን ይላሉ? የመዘምራን አገር ቅድስቲት ከተማ ድንቅናት ለማየዋት ምኗ ሲታይ እንደዚህ የሚል በጣም ደስ የሚል ዜማ አላቸው። ጽዮን ምለን ምንጠራል የእግዚአብሔር መንግሥት አብ የሚኖርባት የሰማይ ኪሮቤሎች የሚኖሩባት ቅድስቲቱ ኢየሩሳሌም ለባሏ እንደተሸለመ ሆና እንደ ሙሽራ ሆና ከሰማይ ትወርዳል። ይችላል ክብር ለእግዚአብሔር ይሁን። የምትወርደው በአዲሱ ሰማይ በአዲሱ ምድር ላይ ነው እንጂ እዚህ ምድር ላይ አደለም። አንዳንድ አስተማሪዎች ወይም አንዳንድ ዲኖሚኔሽኖች ምድር አትጠፋም ብለው ያስተምሯችኋሉ። ነገር ግን ፊተኛው ምድርና ፊተኛው ሰማይ በታላቅ ድምፅ ተጠቅልለው እንደሚያልፉ መጽሐፍ ቅዱስ ባለፈው የተማር ነው። ስለዚህ ሰማይና ምድር ያልፋሉ። ቃል ገዳ አልፈም ብሎናል ጌታ። ይሄ እሱ ቃል ነው። ከኢያስጴድ የተሰራች አንጸባራቂ ብሩህ ከተማ ትመጣለች። እግዚአብሔር የሰራው ነገር በሰው ጥበብ አይገለጥም። የእግዚአብሔር ጥልቅ እውቀት፣ እግዚአብሔር ተጠቦ የሰራት ከተማ ብርሃን ያለ ትራንስፓረንት ከተማ ወርቅ መንገዷ፣ ፔቭመንቷ ወርቅ የሆነ በውስጧ እነዛ 12 አይነት የድንጋይ አይነቶች ያሉባት የምታንጸባርቅ ከተማ መጽሐፍ ቅዱስ የሚነግረን ይህንን ነው።